ክርስቲያን ብለህ ተናገርካ። ስለዚህ እሱን ትጠይቃለህ። ሲጀመር መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው የቱ ጋር ነው? ክርስትና የሚባለው እምነት አይታወቅም። አይደለም፣ የለም። እምነቱ መጽሐፉ ላይ የለም። ሲጀመር እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ አላዘዘም። አንድም ነቢይ መጽሐፍ ቅዱስ ላይ ትውልዶችን ክርስቲያን ሆኖ ብሎ ያዘዘ የለም። አንድም የመጽሐፍ ቅዱስ ጸሐፊ አንድን ነቢይ ጠቅሶ አከኒ ነቢይ ክርስቲያን ነበር ብሎ የተናገረ የለም። ክርስትና እምነት መጽሐፍ ቅዱስ ላይ በአምላክም ሆነ በነቢያት በፍጹም አልተሰበክም። እንደኛ ይሄ ነው ወደ እስልምና ስድራ ግን አምላክ ራሱ የተነገገው ሃይማኖት ሆነ ይነግረናል ቃል በቃል እኔ ይሄን እስልምናን ሃይማኖት ደነገግኩላችሁ፣ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዥበት የነበረውን ሃይማኖት ይላል። ነብያቶችም ሙስሊሞች ነን ሲሉ እናያለን። ልክ እንዲሁ ሙስሊሞች እንደሆኑ የነብያት ተከታዮችም ተቀምጧል። ለምሳሌ አብርሃም እንውሰድ። ማካነ ኢብራሂሙ የሁዲየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበር የሚል ቃል በቃል እናገኛለን። መጽሐፍ ቅዱስ ላይ ስንሄድ ግን አብርሃም ክርስቲያን ነበር የሚል አንድ ቦታ ላይ የለም። ወጣቻው ያዕቆብ ራሱ ልጆቹን አደራ፣ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። በቁርአን ላይ አንድ የትም ቦታ ላይ ግን አንድም ነብይ ተነስቶ ትውልዶችን ሆነ ልጆቹን አደራ፣ ልጆቼ ክርስቲያን ሆኑ ወይንም ትውልዶችን የክርስቲያን ሆኑ ወይ ያዝዝ የለ። ይህን ይመስላል። እሺ ኢትዮጵያ፣ እሱን ማለት ሳይሆን ውሱ ከተረዳኸኝ ማለት አሁን ክርስትናው ላይ ካነሳው አሁን መጽሐፍ ቅዱስ ላይ ለምሳሌ በአብ ወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያደርጓቸው፣ ይላል። ከዛ በኋላ ሐዋርያት ስራ ላይ ነው ሐዋርያቱ ራሱ ደቀ መዛሙርትም ከዚህ በኋላ በአንጾኪያ ቤተ ክርስቲያን ውስጥ ክርስቲያን ተብሎ ተጠሩ፣ የሚለው ማለት ክርስቲያን የሚለው ክርስቶስን መከተል ከሚለው ጋር በተያያዘ ነው እና ሐዋርያት ናቸው። ከዛ በኋላ ደቀ መዛሙርትን በዛ ጊዜ ክርስቲያን ብሎ የጠሯቸው። ነገር ግን አሁን እሱ ላይ ሳይሆን ሀሳቤ ያንተን የእስላሙን ራሱ የእስላሞችን እምነት ራሱ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ላይ አሁን ከቁርአን ልጠቅስልኝ አልችልም፣ ምክንያቱም ቁርአን በስድስተኛው ክፍለ ዘመን የመጣ ነው። የወረደ ነው። ነገር ግን በአንድ ነው፣ በሁለተኛው ነው፣ በሶስተኛው ነው፣ ከማን ዘንድ ነው የመጣው ቁርአን? በእናንድ አስተምሮ ከአላህ በነቢዩ በመላኩ በጅብሪል። ስለዚህ አምላክ ስላለፈ ትውልድ ሁሉ ያውቃል። አይደለም አምላክ ያውቃል፣ ሁሉን ያውቃል። ታንጥሩ ስለዚህ አምላክ ነው የነገርን ነቢዩ ሙሐመድ ቢሆኑ ሰለላሁ አለይሂ ወሰለም አዎ ከመሲሁ በኋላ ከስድስት መቶ ዓመት በኋላ ስለሆነ የመጣው ስላለፈው መናገር አይችሉም ትክክል እንቀበልሃለን ነገር ግን የእርሳቸው ቃል አይደለም እርሳቸው ተቀብሎ የማድረስ ስራ ብቻ ነው ስለዚህ አምላክ ለምሳሌ ለአንተ ለሙሴ የዋረድለት መጽሐፍ ወይንም በነገረው መጽሐፍ ላይ ስለነ አብርሃም ስለነ ኖህ ነግሮታል አይደለም እንዴት ስለነ ኖህ ይነግረኛል ሙሴ እሱ እኮ ከነነ በኋላ የመጣ ሰው ነው። አልቀበለውም። ሞሪሰ ፍጥረት ለማ በፍጹም አልሰማው። ሙሴን አላልከ አሜን ነው ብለህ ተቀበልሃል። ምክንያቱም አምላክ ነው የገለጠለት። በዚያው ሂሳብ አሁንም ለመጨረሻው ዘመን ለነብዩ ሰለላሁ ዐለይሂ ወሰለም ስላለፉት ነቢያት ትውልድ ሁሉ ስናት ስለ ትውልዶቻቸው እምነት ነገራቸው ሲብላቸው ብሎ ማለት ያ ከራሳቸው ቢናገሩ አንቀበላቸውም ነበር። ትክክል ነገር ግን የራሳቸው ቃል ስለዛ አ ስለዛ ማለት በማስረጃ ደረጃ እንደዚሁ በግልጥ የሚታይ ከቁርአን ውጭ ሆኖ በአንደኛው፣ በሁለተኛው፣ በሶስተኛው ክፍለ ዘመን ላይ ኮሚኒቲዎች በግልጥ የተቀመጡ እንደዚህ ብሎ ማስረጃ ሊቀርብላቸው የሚችሉ የእስልምና የሚከተሉ አልነበሩም ማለት ነው። ያ መስፈርት ነው ብለህ ካመንክ መጽሐፍ ቅዱስም ስህተት እንደሆነ እያመንክ ነው ማለት ነው። ምክንያቱም ከሙሴ በፊት የነበረ አንድ መጽሐፍ የለህም ስለነሆ የሚናገር አለ ወይንስ የለም? ማለት አሁን እኮ በንጽጽር መልኩ ላስቀምጥ እኮ አይደለም ሙሲ በንጽጽር ልኩትላ አነጻጽር ክልል እ ክርስትና ለምሳሌ እንደዚህ እያልክ እስካሁን እያነሳ ነው። ስለዚህ አሁን ቆይ አንዴ ከብሉ ኪዳን በፊት የነበረ አንድ መጽሐፍ አለ። አብርሃምን እንዴ ታወቀው ብለ በአብርሃም ጊዜ የነበረ አንድ ማስረጃ የለም? አለ? አለ? የለም? አሁን ማለት መጽሐፍ መጽሐፉ ራሱ ኦሪ ዘፍጥረት መጽሐፉ ራሱ እንደመጽሐፍ ነው። እሱ ራሱ ማስረጃ ነው ማለት ነው። ገብተዋል አሳብ ነው። አሁን የማን መጽሐፍ ነው? ኦሪ ዘፍጥረት መጽሐፍ ራሱ ከተውራት መጽሐፍቶቹ አንድ አደሉ? ማን ነው መጽሐፉን ያንን ያመጣለ? በማን በኩል ነው የመጣ? በሙሴ። መጽሐፉማ በአይሁዳውያን ዘንድ በኮሚኒቲው ዘንድ የተያያዘ ነበረ። ሰባው ሊቃናት ወደ ግሪክ ተረጉሙትና ፍቅ ወይ በአብርሃም ጊዜ ነበር መጽሐፍ በአብርሃም ጊዜ ሳይሆን ከአብርሃም በኋላ ሙሴ ተነስቶን ይጻፋል። አብርሃም የመናገር ሞራሩ የለውም ማለት ነው። በንታ ሪያ ስበመጣ ጊዜ ነው። እኔ አሁን ያንን እኳ አይደለም እኔ አሁን ሀሳቤን ከተረዳኸኝ፣ በኮሚኒቲ ደረጃ አሁን አይሁዳውያን አሉ። ለምሳሌ እሺ፣ ክርስትና ልትሆኑ እና ለምሳሌ አይሁዳውያን አሉ። አይሁዳውያን ለምሳሌ እግዚአብሔርን አምላክ ብሎ የሚከተሉ ፈጣሪ ያለን ብሎ የሚከተሉ ህዝቦች ናቸው አይሁዳውያን በብሉይ ኪዳን የነበሩት ማለት ነው። የማን ተከታይ ናቸው? እሺ፣ ለምን? እሺ አምላክ አለን ብለው ይከተላሉ። እሺ፣ ችግር የለውም። እግዚአብሔር የሚለውን ተወው። ለአንተ ግን አሁን ሀሳቤን እኮ አይደለም እያልኩኝ ነው። አይሁዳውያን ለራሳቸው ማናቸው? እነሱ የማን ተከታይ ናቸው? አሁን በእምነት ደረጃ እኮ እያስቀመጥኩልህ አይደለም። አሁን ሀሳቤን አግኝተኸው እኮ እንድታብራራልኝ እኮ ነው ፍላጎቴ። ለዛ እኮ ይኸውልህ ይኸውልህ እናንተ ችግራችሁ ምንድነው? እኛ ጋር ትመጡና ስለ እምነት ትጠይቁና ከዛ በኋላ ግን መልስ ከቁርአን አንፈልግም ትላላችሁ። ጥሩ፣ በዚያው መሰረት አሁንም ስለ ክርስትና የሆነ ነገር አንስተህ በዛ አንተ ባነሳኸው መሰረት ሌላ አልሄድም ከመጽሐፍ ቅዱሶች አምጣ ብትባል የትም አትሄድም። ለእናንተ የማይሰራ የሆነን ሚዛን በሌሎች ላይ ሚዛን አድርጋችሁ ጥያቄ ትጠይቃላችሁ። እንደ ትልቅ ሰው ሆኑ እንጂ አሁን አንተ ልክ እንደ እምነት አልባ እንደሆነ ሰው ነው። የእምነት ባለቤት ሆነህ እንዲህ አይነት ጥያቄ መጠይቆ ዳን ያሳፍራል። ስለ አብርሃም እጠይቅህና እስኪ ከሙሴ በፊት ከነበረ አንድ መጽሐፍ ስጠኝ ብለህ የትም አትሄዱም አታገኝም። ስለዚህ አብርሃም የሚባለው መጽሐፍ ላይ ያለውን ልትቀበል አይገባም ማለት ነው። አንተ ባመጣ ሳ እንደዛ ያስኬድም። ይልቁንስ ምንድነው አምላክ ስላለፈውም ስለሚመጣውም ሁሉን የሚያውቅ ነው። ገብታ ላይ አደለ? የዛኔ ለሙሴ በኦሪት ዘፍጥረት ላይ ለምሳሌ ስለ አብርሃም ገልጾለታል። አምላክ ከሆነ የገለጠው የዛኔ ትቀበለዋለህ። ገብታ

ወደ አብርሃም ወደ ኢስሐቅ ወደ ያዕቆብ ወደ ሙሴ ወደ መሲ ሳወርድ እንደነበረው እያለ ይናገራል። ያ ነው። በዚህ ቃሉ ላይ ስለ ቀዳይ ማንነት ይነግራቸዋል ሙስሊሞች እንደነበሩ። በጣም የሚያሳዝነው ግን መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ክርስቲያን ነበሩ ተብሎ ነብያቶች አንዲትም ቦታ አልተገለጸም። ይሄ ነው። እርስዎ ለምሳሌ አሁን እሺ፣ አሁን የብሉይ ኪዳን ሰዎችን ሽንተዋቸውና በሐዲስ ኪዳን ለምሳሌ አሁን ክርስቶስ ከመጣ በኋላ ክርስቶስን የሚከተሉ ደቀ መዛሙርት ነበሩ፣ እና እነዛ ደቀ መዛሙርት በንጽጽ አሁን እኔ ባይዘ ይህንን ለማስቀመጥ አልፈለኩም ነበር፣ ግን አሁን በንጽጽር እያደረክብኝ ስለሆነ ነው። እና አሁን ክርስቲያኖች ወይም ደግሞ ክርስቲያኖች የሚለውን ልተውልህና ደቀ መዛሙርት ነበሩ ክርስቶስን የሚከተሉ እና እንደ ኮሚኒቲ ሐዋርያ ስራ ሙሉን ስታነበው በምን አይነት መልኩ ክርስትናን እየሰበኩላቸው እያጠመቋቸው የክርስቶስ ደቀ መዝሙር እያደረጓቸው የሚቀጥሉ ህዝቦች ኮሚኒቲ፣ እንደ ኮሚኒቲ ነበሩ። ሐዋርያ ስራ ለምሳሌ ክርስትናን ተቀብለው ማለት ነው። በአዲስ ኪዳን እንደዛ ነበሩ እና ልክ በዛ መልኩ እስልምና ላይ በአንደኛው፣ በሁለተኛው በዛ ክፍለ ዘመን ላይ እንደዛ ነበረ ወይ ያኮኑ ሀሳቤ ከተረዳኸኝ ማለት ነው። እንደዛ ከነበረ ደግሞ በኮሚኒቲ ደረጃ ለምሳሌ አላህ እናመልካለን ብሎ ያስቀመጡ ህዝቦች ነበሩ። ለምሳሌ እስቲ በጣም ነቢያቶች ኢየሱስ ክርስቶስ አላህን ያመልክ ነበር። ቃል በቃል ራሱ ሲናገር ምን ይላል? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራቱ ሙስተቂም ይላል። ኢየሱስ ምን አለ? የእኔም ጌታ የእናንተም ጌታ አላህ ነው። እርሱም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ አላቸው። ልክ እንዲሁ እናቱ ማርያም አንድ አላህን ታመልክ ነበር፣ ትገዛ ነበር።

እነዚያ ከአላህ ውጭ የምታመልኳቸው ሁሉ እጣዖቶች ናቸው አለ። ልክ እንዲሁ ሙሴ አንድ አላህን ይገዛ ነበር። ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ፣ አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ልክ እንዲሁ ኢልያስ አንድ አላህን ነበር የሚገዛው ወደ እርሱ የሚጣራ ነበር። ከእርሱ ውጭ ያሉ አካሎችን ተጠንቀቁ፣ አታምልኩ እያለ ያስጠነቅቅ ነበር።

እሺ ከለምሳሌ ያው ነቢያት ከነቢያት ውስጥ አንዱ ልጥቀስና ኢሳይያስ አላህ ነበረ የሚያምነው በመዘ በቁርአን ላይ ነቢያቶች ስሞቻቸው ተጠቅሷል። ማለት ሳያስ ኢሳይያስ ካልተጠቀሱት መካከል ነው። በመጽሐፍ ቅዱስ ላይ ካሉ ነቢያቶች ለምሳሌ አብርሃምን ጠቀስኩለህ፣ ሙሴን ጠቀስኩለህ፣ ነብዩ ኢየሱስንም ጠቀስኩለህ። እነዚህ ሁሉ እንዳለ አላህን ይጠሩ ነበር፣ ይገዙ ነበር፣ ያመልኩ ነበር። እሺ ኢየሱስ አላህን ነበር ሊከተለው ነው የምትለኝ? አዎ። እሺ፣ ለምሳሌ ኢየሱስ አሁን በመጽሐፍ ቅዱስ ላይ እንደተቀመጠው አላህ ብላችሁ እናንተ ከተረገሟችሁት አብ ብሎ በተቀመጠው መልኩ ለምሳሌ አብን አባቴ እያለ ይጠሯል። ለምሳሌ አባቴ እንትን አላህን አባት ብሎ መጣራት ይቻላል በእናንተ እሱ፣ ሌላ ጥያቄ ነው። አሁን አላህን እንደሚገዛ አላህን አምላኬ ብሎ እንደሚጠራ አመንክ። ኢየሱስ ለምን በዛ መልኩ እኮ አይደለም ማለት አምላኬ፣ አምላኬ በእናንተ በምትረዱበት መልኩ አምላክ ብሎ እንዲገዛ አሁን ለእናንተ ጋር ምን መስፈርት አለ? አላህን አባት ብላችሁ መጥራት አትችሉም፣ አይደለም? ነገር ግን ኢየሱስ አባቴ ብሎ ጠርቶታል። እና እሱን ችግር የለም። ስለአምላክነቱ እንጨርስ። ለምሳሌ መጽሐፍ ቅዱስ የአረበኛ መጽሐፍ ቅዱስ እንባሳየህ ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አላህን ነው። ይህን ታውቃለህ? አለ እሱን እኮ ምልክ አባቴ ብሎ ጠርቶታል ነው ምልክ አባቴ ብሎ አምላኬም አባቴም ብሎ ጠርቶታል። ርዕስ አትቀይርና አሁን ስለአምላክነቱ ስለአላህ አምላክነት አላህን ሲጠሩ ነበር ወይ ብለህ እንደጠየከው እሱን እንጨርስና አምላክ አለ አባት ይባላል ወይ አይባልም ወደሚለው እንመጣለን። ተሰጥቷል አለ ኢየሱስ ክርስቶስ። እንደ መጽሐፍ ቅዱስም ሄደን ሰናይ ጊዜ አምላክን አላህ ብሎ ይጠራ ነበር። የኢየሱስ ክርስቶስ አምላክ አላህ ነው። መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ ሁለት ቁጥር ሀያ ሁለት ሄደህ ብታይ አረበኛውን መጽሐፍ ቅዱስ፣ ሌሎችን ቦታ ላይ ኢየሱስ ክርስቶስ አምላክ ብሎ የሚጠራው አላህን ነው ይታል። አለ እንደተገላ ይህ ነው። አሁን አባት ተብሎ ይጠራል አይጠራም ወይ ወደሚለው ወሰን እንምጣ። ወደ ስንሄድ ሪች አሁን እሺ ቆይ፣ እሺ እንትን አምላክ እሺ፣ አንተ ባልኮ መልኩ እንሂድና ሻባትን ተወው ብለኸኛል። ስለዚህ ሻባትን ንቶ እና እንደ አምላክ ምድር አላህ ብለው አምላክ ብለው ይገዙለት ነበረ። ለምሳሌ ሐዋርያት የክርስቶስ ተከተለ መጽሐፍ ቅዱስ ሊያሰይ መጽሐፍ ቅዱስ ሊያሰይ እሺ አለም ለአለም ላይ በርካታ መጽሐፍ ማለት ነው። የአረበኛውን መጽሐፍ ቅዱስ ላሳየች ችግር የለውም አምላክን አላህ ብለው ነበር የሚጠሩት አላህ የሚለው ሴንስ አምላክ በሚለው በዛ መልኩ ከተቀመጠ ምናልባት ከቋንቋው ደረጃ ስለማላውቀው በዛ መልኩ ሊቀመጥ ይችላል ግን ደግሞ እናንተ በምትሉት መልኩ አላህ ብለው የሚጠሩት አምላክ በሚለው አይደለም አምላክ የሚለውን ቦታ አይደለም የሚያሰማ አሳየ አምላክ የሚለውን ቦታ ኢላህ ብሎ ያስቀምጥላል እግዚአብሔር ብላችሁ ያስቀምጣችሁበት ቦታ ላይ ግን ኢትዮጵያውያኖች የአረበኛው መጽሐፍ ቅዱስ ሲላዳቸው ብታዩት እንዳለ አላህ ብለው ነው የተቀመጠው። ያሳያሱ እኮ እግዚአብሔር የሚለውን እኮ እኛ በአምላክ መልኩ እኮ ነው እግዚአብሔር የሚለው ሲጀመር፣ እኮ የአምላክን ቦታ ተክቶ የሚቀመጥ እኮ ነው። ያንን ቦታ ላይ አላህ የሚለው በአረበኛው ክተት አምላክ የሚለውን ወስዶ ነው ያአረበኛ ትችላለህ ንድ ችላለ የአረብኛ ማ ያደረግኩ ነው። በዛ መልኩ የነገርኩህ እኮ አረብኛ ስለማልችል አረብኛው ልክ እንደምትችል አድርገህ እያብራራልኝ እኮ ነው። አረብኛ ትችላለህ ላስነብበህ አንድ የመጽሐፍ ቅዱስ ጥቅስ እንደዛ። እኔ እኮ አልችልም፣ በግልጥ እኮ ነገርኩህ፣ አረብኛ አልችልም። ግን አሁን አላህ ሚ የሚለውም በአምላክ መልኩ አስቀምጦት ከሆነ ያንን እግዚአብሔር ብሎ የሚተረጉም ችግር የለውም። የሚለውን በአምላክ ቦታ አይደለም የሚያስቀምጠው፣ አምላክ ለሚለው ኢላህ ለሚል ነው የሚያስቀምጠው። ኢላህና አላህ ይለያያል። ኢላህ የሚለውን አምላክ ለሚለው ይጠቀመዋል። ገብቷል አረበኛ መጽሐፍ ቅዱስ ገብቷል እንዳለ ኢላህ ብሎ ያስቀምጠዋል። ያኛውን ደግሞ እግዚአብሔር ብላቸው ያስቀምጣቸው ቦታዎች እንዳለ አምላክ ብሎ ሳይሆን የሚያስቀምጠው አላህ ብሎ ነው የሚያስቀምጠው። ከፈለክ ክላሳየ ለምሳሌ ወሪዘ ፍጥረት ምዕራፍ አንድ ቁጥር አንድ ላይ ምን ይላል የአረበኛ መጽሐፍ ቅዱስ? ፊልበጥኢ ከለቀ ላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ፕላስ ይ እሺ፣ አሁን ቆይ እሱን ዘፍጥረቱን እንትሆና። እሺ፣ ቆይ ሀዋርያት አምላክ ብለው ጠርተዋል፣ አለህን አምላካችን ብሎ መጽሐፍ ቅዱስ አዲስ ኪዳን ላይ። ዘፍጥረት ተው ኮ ላይ እኮ እግዚአብሔር እኮ ነው የሚለው ሲጀመር። አሁን እግዚአብሔር የሚለውን በአምላክ መልኩን የተቀመጠው ወዲህ ዘፍጥረት ላይ ምራፍ አንድ እግዚአብሔርም ማለህ ሰማይና ምድር እንፍጠር እኮ የሚለው አማርኛ ላይ ነው የሚያስቀምጥልህ። እሺ፣ አዲስ ኪዳን ላይ አላህ ብለው ተጠቅመዋል። ልክ እንደዚህ ብሉይ ኪዳን እኮ ሀዋርያት አምላካችን ብለው ጠርተውታል። አላህን አምላካችን አንተ ብለው ጠርተውታል ሀዋርያት። እስቲ እሺ አሳይኝ አምላካችን ያሉበትን ማለት ነው። ችግር የለውም ያው እና የአምላክ ቦታ ላይ ማነው? እግዚአብሔር ብላችሁ ያስቀምጣችሁባቸው ቦታ ላይ አላህ ብሎ ነው የሚያስቀምጠው። የአረብኛን መጽሐፍ ቅዱስ ልክፈትለ ችግር የለውም አላህ ብሎ ነው የሚያስቀምጡት

አላህ በእርሱ በኩል ባደረገው ተአምር ለእናንተ የተገለጠ ሰው ነበር ይላል። ስለዚህ አምላክን ስም አላህ ብሎ ነው አዲስ ኪዳን እራሱ የሚያስቀምጥልህ። ወደ አማርኛ እዚሁ ቀይሬ ላሳየህ። እሱ ራሱ ነው የአማርኛው ላይ አንተ እንደምታምነው እግዚአብሔር ብሎ ነው የሚያስቀምጥልህ ወደ አማርኛ መጽሐፍ ቅዱስን ሲተረጉሙ በትክክል አልተረጉሙትም አላህ የሚለውን እግዚአብሔር ብለው ተክተዋል ተርጓሚዎቹ ትክክል አይደለም እያልክ ነው የሀገራችን ክርስቲያኖች የአምላክን ስም ራሳቸው ሰይመው ሰጧቸው እግዚአብሔር ብለው የትኛውም አለም ላይ ብትሄድ እግዚአብሔር የአምላክ ስም ነው ብትል አይሰሙም የትኛውም የአረብ ክርስቲያኖች ጋር ሂድና ግብጽ ለምሳሌ ሂደህ የአምላክ ስም እግዚአብሔር ነው ብትል አይሰሙም በጭራሽ አላህ ነው ነው የሚለው ያው ይሄ የራሳቸው የግብጾች መጽሐፍ ይታያል እዚ ጋር ይሄ እንዳ መውቅ አንበ ተክላ ይላል። አባ ተክለ ሃይማኖት ዌብሳይት ይላል። የግብፅ ኦርቶዶክስ ቤተክርስቲያን አባ ተክለ ሃይማኖት የኢትዮጵያውን በጣም ታከብራለች፣ ትወዳለች። በእሱ ስም ለሰየመችው ሁሉ ዌብሳይቷል ያው ተክለ ይላል ይታያል። እዚህ ጋር ሰን ተክለ ይላል። መውቅ አንባ ተክለ ሃይማኖት ይላል። የአረበኛው አባ ተክለ ሃይማኖት ዌብሳይት ብሎ እዚህ ጋር አስቀምቶላል። እኮ አምላክ የሚለውን እኮ አሁን አሁን እግዚአብሔር የሚለውን በአላህ ሲተካውን ለምሳሌ አምላክ የሚለውን ሊወክል ከሆነ እኮ እንደዛ ነው። እኳ አምላክ የሚለው ኢላህ ብሎ ነው የሚያስቀምጠዋል። እኮ ኢላህ ማለት አምላክ ማለት ነው። ኢላሁ ረቡና የሱዕ አልመሲህ ይላል ሌላ ቦታ ላይ፣ የጌታችን የኢየሱስ ክርስቶስ አምላክ የሚለውን ለምሳሌ ኢላህ ብሎ ያስቀምጠዋል። ኤፌሶን ምዕራፍ አንድ ቁጥር ሶስት ላይ ምን ይላል? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል አይደለ? አምላክ ለሚለው እዚያ ቦታ ላይ ኢላህ ብሎ ነው የሚያስቀምጠው። ከበለክ ላሳየ አንዴ ኤፌሶን ምዕራፍ አንድ ቁጥር ሶስትን ላሳየ። እሺ ከላይ ያለሁ ልጅ ሰላም ብያለሁኝ።

ከዩዕጢኩም ያውና ከዩዕጢኩም ኢላሁ ረቢና ኢላህ የሚለውን አምላክ ለሚለው እዚህ ጋር ኢላህ ብሎ አስቀምጦታል። ይሃል ኢላ ረቢና የሱዓል መሲህ የጌታችን የኢየሱስ ክርስቶስ አምላክና አባት እያል አስቀምጦታል። ኢላህ ማለት አምላክ ማለት ነው። ስለዚህ እግዚአብሔር ለሚለው ቦታ ላይ እንዳለ አላህ የሚል ቃል ነው የአረበኛ መጽሐፍ ቅዱስ የሚያስቀምጠው። ከላይ ያለው ልጅ ሳውድ የምትባለው ልጅ ሰላም፣ እንዴት ነህ? ይሰማል ለሌሎች ብድል ንስጣቸው ትከተላለህ። አብሽር ችግር ነው ይሰማል መሰለኝ። እንትን ውስ በጣም አመሰግናለሁ። ግን እንትን ወርጄ እንድሰማክ ማለት ነው። እንትን የኮሚኒቲ ያልኩን ግን እሱን ነገር ብታሳየኝ በጣም ደስ ይለኝ ነበር። በአንደኛው፣ በሁለተኛው፣ በሶስተኛው ክፍለ ዘመን ያልኩን እንደ ኮሚኒቲ አላህን አምላክ ብሎ የሚከተሉ ካሉ ብዬ ያልኩን በመጽሐፍ ደረጃ በታሪክ ደረጃ የተቀመጠ ነገር ካለው የሆነ ነገር ብቻ ብታሳየኝ ደስ ይለኛል። እንግዲህ አንተ ከቁርአን በፊት ከሆነ የምትለው እሱን እያሳየ አንተ ከቁርአን በፊት ነው የመጣው መጽሐፍ ቅዱስ ይብለት ሆናለ አይደል። በአንተ አብነት በራስ መጽሐፍ አሳየው እኮ አላክን አላህ ብለው እንደሚጠሩና እንደሚገዙ አላህ ታለ አይደል። የራስ መጽሐፍ እየመጣለ ከራስ መጽሐፍ አሳየው እንተ እንዳንተ እምነት ቁርአን ከቁርአን በፊት የተጻፈ መጽሐፍ ነው ብርሃላ ከዚህ የበለጠ እውነት ምን ይምጣላችሁ? ከራሳችሁ መጽሐፍ ካገኛችሁ ሁለት ደሰት ኮ ነውየሚገባ በራሰ መጽሐፍ ላይ ሐዋርያቶች እንዳለ አምላክን አላህ ብለው እንደሚጠሩ በማስረጃ ሳየው ከኦሪዘፍ ድረስ ከራይ ድረስ የአምላክ ስብ አላህ ነው የሚባሉ አምላክን አላህን ይጠሩ ነበር ይገዙ ነበር። አንድ ያልከሆንኩ እንዳልቀበልህ ምን አለመሰለከ ሐዋርያት አምላክ ባሉበት እግዚአብሔርን በጠሩበት አምላክ ባሉበት አጠራር አደሴም ታይም ደግሞ አባታችን ብለውም ይጠሩታል። አባት ተብሎም ይጠራል። አባት ብሎ መጠራቱ ደግሞ እና በእናንተ በኩል ያለውን እንደ ትክክል እንዳልሆነ ነው የሚያሳየው። አባት ሲባል ምን ለማለት ነው? የጸጋ አባትነት ማለት ነው። አሁን አላህ ለእናንተ የጸጋ አባታችሁ መሆን ይችላል። የጸጋ አባት ማለት ምን ማለት ነው? አባት ማለት እንደሱ ነው። ስለዚህ ኢየሱስ ክርስቶስም አምላክ አባቱ ሲባል ጊዜ የጸጋ አባት ነው ማለት ነው። ኢየሱስ ክርስቶስ ከእሱ አንጻር ሲናገር የባህሪ ነው የባህሪ ልጁ አንድያ ልጁ ተብሎ እንደሚገለጠው አንድያ ልጁ ብቸኛ ልጁ ተብሎ እንደሚገለጠው ለኢየሱስ ክርስቶስ ሲገለጥ እንደዛ ነው። ለእኛ ግን የባህሪ ልጁ ነው የሚለው የትጋና ያለው ኢየሱስ ክርስቶስ ያብላ የእግዚአብሔር የባህሪ ልጁ ነው የሚለው የትጋና ያለው የባህሪ ልጁ ብሎ የባህሪ ልጁ የሚለውን በመልኩ ታውቃለህ ምስል አሁን ለምሳሌ ሮሚ ስምንት ሰላሳ ሁለት ላይ ለገዛ ልጁ ያራራለት ነገር ግን ስለ እኛ አሳልፎ ይሰጠው ብሎ ይገልጸዋል። አሁን ለምሳሌ እዚህ ጋር የገዛ ልጁ ይሏል። የገዛ ልጅ ማለት ልክ ዮሐንስ አንድ አስራ አስራ ቤት አካባቢ ላይ ደወን ሊቢጋተንሰን ብሎ እንደሚያስቀምጠው ማለት ነው። የባህሪ ልጁ ነው የሚል አንድ ቦታ ላይ የለም እኮ አልኩ እኮ። ደወን ሊቢጋተንሰን ምን ማለት ነው? ብቸኛ ልጅ አንድያ ልጅ ማለት ነው። ልክ በዛ መልኩ ክርስቲያኖች አይጠሩ አልጠየቅኩም። እሱም የባህሪ ልጁ ነው የሚል የለም እያልኩህ ነው ተፈጥሮ እኔ ደግሞ እያልኩ እኮ ነው የባህሪ ልጅ የሚለው የሚያሳየው ለሆን ቢጋተን ማለት የገዛ ልጁ እያለ እኮ እየገለጸው፣ አንድያ ልጅ ማለት ጥያቄው፣ ወገናችን የባህሪ ልጁ ነው ኢየሱስ ክርስቶስ የሚል የትም ቦታ ላይ አልተቀመጠም። የባህሪ ልጅ የሚባል ነገር የለም፣ እንደዚያ የሚል የለም። እሺ፣ ለምሳሌ ቆይ ማቴዎስ ማቴዎስ አይደል፣ ምነው ዮሐንስ፣ የዮሐንስ ወንጌል ምዕራፍ አምስት ከቁጥር አስራ ዘጠኝ ጀምሩ ስ አንድ፣ አስቲ አንብብልኝ። የባህሪ ልጁ ነው የሚል ቃል ልትሰጠለው ወይንስ ምንድን ነው? ታረክ መን በፊት አንድ አንብብልን፣ ወይን ይል አንብበው። የጠየቅ ከሆነ መለስል ከእሱ ላይ ከሆነ የምታወራው ማለት ነው።